ሰላም ጤና ስጥልኝ ውድ የተከበራችሁ የሙሄ አፕ ዩቲዩብ ቻናል ተከታታዮች በእያላችሁበት ሰላምታ የደረሳችሁ እያልኩኝ ሙሄ ነኝ ዛሬም እንደተለመደ አዲስ የኤርድሮፕ መረጃ ይዤላችሁ መጥቻለሁ ፓውስ ኤርድሮፕ እየሰራችሁ የነበራችሁት እንኳን ደስ አላችሁ ሊላችሁ ፈልጋለሁ ሊስት ደረጋል ተብሎ ሲጠበቅ የነበረው ፓውስ ኤርድሮፕ ዛሬ ክሌም ማድረጉ ተጀምረዋል ወደ ፈለጋችሁት ኤክስቼንጅ ማውጣት ትችላላችሁ በባይቢቲ ና በቢትጌት ዋሌት ተለቋል በቀላሉ እዚህ ላይ የተሰጣችሁትን ቶክን ማውጣት ትችላላችሁ ማለት ነው እንዴት አርጋችሁ ክሌም አድርጋችሁ ማውጣት እንደምትችሉት በዚህ ቪዲዮ አሳያችኋለሁ። ከዚህ በፊትም እንደነገርኳችሁ ኤሊጂቢሊቲውን ኦን ያላደረጋችሁ ወይንም ደግሞ ኤሊጂቢል ያልሆናችሁ ሰዎች ግን እንደዚህ አይመጣላችሁም። ያው ኤሊጂቢል አድርጉ ነው የሚላችሁ። ስለዚህ ኤሊጂቢል እንዴት ማድረግ እንደምትችሉት መስፈርቶቹ ምን ምን እንደሆኑ ከዚህ በፊት ነግሬያችኋለሁ። ያንን ያሟላችሁ ሰዎች በዚህ መንገድ ነው የሚመጣላችሁ፣ ወደ ፓውስ ዌብሳይት ከገባችሁ በኋላ ማለት ነው። ወደ ፓውስ ዌብሳይት መግቢያ ሊንኩን ደግሞ ዲስክሪፕሽን ስር አስቀምጬላችኋለሁ። በተጨማሪ ተጨማሪ ደግሞ ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። እሱን ነክታችሁ ቀጥታ ወደ ዌብሳይት ነው የሚወስዳችሁ። ወደ ዌብሳይት ከገባችሁ በኋላ በዚህ መንገድ ነው የሚያስገባችሁ። በዚህ መንገድም ካላስገባችሁ እዚህ ታች ሆም የሚል አለ። እንደዚህም ደግሞ ሶላና ኦጂ እና ቲጂ ዳሽቦርድ ኤክስቼንጅ፣ የሚሉት ሲቲንጎች አሉ። ከነዚህ ሲቲንጎች መካከል እናንተ የምትመርጡት የትኛው ነው? እዚህ ላይ እንደምትመለከቱት ቲጂ ዳሽቦርድ የሚለውን መርጣችሁ በቀላሉ ክሊም አድርጋችሁ ማውጣት ትችላላችሁ። እዚህ ላይ ላሳስባችሁ የምፈልገው ምንድነው ከዚህ በፊት ኤሊጂቢሊቲውን ቼክ ያላደረጋችሁ ሰዎች እንዴት ቼክ ማድረግ እንደምትችሉት ከዚህ በፊት የነገርኳችሁ የሰራውላችሁ ቪዲዮ አለ እሱን ተመልክታችሁ በቀላሉ ኤሊጂቢሊቲውን ቼክ አደረጋችሁና ካልኩሌት ተደርጎ የተሰጣችሁት ቶኪን ለማየት ደግሞ እዚህ ላይ ኔክስት የምትላለች ኔክስት የምትለው ላይ ክሊክ አድርጋችሁ በቀላሉ ምን ያክል የፓውስ ቶኪን እንደተሰጣችሁ የሚያሳይ ቦታ አለ እዚህ ላይ ነው እንግዲህ ክሌም አድርጋችሁ ወደፈለጋችሁት ዋሌታችሁ ወይንም ደግሞ ኤክስቼንጃችሁ ማውጣት የምትችሉት በዛሬ ቪዲዮ እንዴት አድርጋችሁ በባይቢትና በቢትጌት ዋሌት እንዴት ክሌም አድርጋችሁ ማውጣት እንደምትችሉት ታሳያችኋለሁ እንግዲህ ኦን ቺን ወይንም ደግሞ ቴሌግራም ዋሌት እና እንደዚህም ደግሞ ቶን ኪፐር ዋሌትን ቀጣይ ነው እንግዲህ ሊስት ከተደረገ በኋላ ነው ማውጣት የሚቻለው የሚል ነገር አለ። ኤክስ ቼንጆች ላይ ደግሞ ማውጣት ትችላላችሁ አላችሁ ባይ ቢቲ እና ቢት ጌት ላይ ተጀምረዋል። ባይናንስም እንግዲህ በቅርቡ ይመጣል ብለን እየጠበቅን እንገኛለን። ስለዚህ እንዴት አድርጋችሁ ቢት ጌት እና ባይ ቢቲ ዋሌት ላይ ክሌም አድርጋችሁ ፓውስ ቶኪናችሁ ማውጣት እንደምትችሉት በዚህ ቪዲዮ የምንመለከት ይሆናል። ወደ ትምህርታችን ከማግባታችን በፊት አዳዲስ የኤርድሮፕ መረጃ ለማግኘት ከፈለጋችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ፣ ይሄንን ቪዲዮ ላይክ ሼር አድርጉት። አሁን ወደ ጉዳያችን እንገባለን። እንግዲህ ቅድም እንደነገርኳችሁ በቀላሉ ወደ ፓውስ ዌብሳይት ከገባችሁ በኋላ የተሰጣችሁትን ቶኪን እዚህ ላይ መመልከት ትችላላችሁ። እዚህ ላይ ከገባችሁ በኋላ ክሌም የምትል አማራጭ አሁን መታለች። ከዚህ በፊት አልነበረችም፣ አሁን መታለች ማለት ነው። ኤሊጂብል የሆናችሁ ሰዎች ማለት ነው ክሌም የምትለው ላይ ክሊክ አድርጋችሁ በቀላሉ ማውጣት ትችላላችሁ። ክሌም የምትለው ላይ ክሊክ ታደርጉታላችሁ። ከዛ ተርምስ እንደ ኮንዲሽን የሚል አለ። ይሄንን ህግ ሕግና ስርዓታቸውን ማንበብ ትችላላችሁ። እዚህ ላይ ደግሞ ህጋቸውንና ስርዓታቸውን ትስማማላችሁ እዚህ ላይ ቲክ ካደረጋችሁ በኋላ ኮንቲኒው የሚትለው ላይ ክሊክ ታደርጉታላችሁ እዚ ላይ እንደምትመለከቱት ክሊየም ፓውስ ይላችኋል ዊዝድሮ ኦፕሽኑ እዚህ ላይ ይገኛል እንግዲህ ሴንትራላይዝድ ኤክስቼንጅ ላይ ዊዝድሮ ማድረግ ከፈለጋችሁ 3% ዊዝድሮል ፊ ይጠይቃቸዋል ወይንም ደግሞ ለምሳሌ 20000 የፓውስ ቶኪን ከተሰጣችሁ 20000 3% ትከፍላላችሁ ማለት ነው ይሄ ማለት 3% ዊዝድሮል ፊ ይጠይቃችኋል ስለዚህ ሴንትራላይዝድ ኤክስቼንጅ ላይም 3% withdrawal fee ጠይቃቸዋል። እሱን ከናንተ ይቆርጣል ማለት ነው። ሌላኛው ደግሞ እዚህ ላይ እንደምትመለከቱት ኦን ቼን ዊዝድሮ ደግሞ የሚጀምሮ ቅድም እንደነገርኳችሁ ሊስቲንግ ዴቱ ሲደርስ ነው። ሊስቲንግ ዴቱ ሲደርስ ያኔ ነው። ዛሬ እንግዲህ ክሌም ማድረጉ የተጀመረው ማርች 13 ነው። ይሄን ቪዲዮ እየቀረጽኩበት ያለው በሰዓት ነው። ስለዚህ በቅርቡ ደግሞ ኦን ቼን ዊዝድሮ ኦፕሽኑ ኦን ይደረጋል ማለት ነው። ይሄኛው ከታች ያለው ማለት ነው። ኦን ቼን ዊዝድሮ ኦፕሽኑ እንግዲህ ቴሌግራም ዋሌት፣ ቶንኪፐር ዋሌት እና የመሳሰሉት ማለት ነው ማለት ነው። በቴሌግራም ቦት አማካኝነት የሚከፈቱ ማለት ነው። እናንተ ግን በኤክስቼንጅ ማውጣት የምትፈልጉት እዚ ሴንትራላይዝድ ኤክስቼንጅ የምትለው ላይ ክሊክ አድርጋችሁ በቀላሉ እቺ ቀስት አለች ከፊት ለፊት ቀስት ነገር አለች እሷ ላይ ክሊክ አደረጋችሁ በኋላ እዚ ላይ እንደምትመለከቱት ሁለት ኦፕሽኖች ያመጣላችኋል፣ ወይንም ደግሞ ሁለት ኤክስቼንጆችን ያመጣላቸዋል። አንደኛው ባይ ቢት ነው፣ ሁለተኛ ቢት ጌት ነው። እንግዲህ ሁለቱም ላይ አወጣጡ ተመሳሳይ ነው። ፓውስ ቶክናችሁን የምታወጡበት መንገድ ተመሳሳይ ነው። እኔ ቢት ጌት ላይ አሳያችኋለሁ። እናንተ በባይ ቢትም ተመሳሳይ ሳይ ያለው ኦፕሽኑ ማለት ነው ቢትኬት ላይ በማሳያችሁ እናንተ ባይቢትም ማውጣት ትችላላችሁ። ሌሎች ኤክስቼንጆችም ካሉ በቅርቡ እና ባይናንስም በቅርቡ ይጨመራሉ ተብሎ ይጠበቃሉ። እንግዲህ እስካሁን ያሉት ግን ባይቢት እና ቢትኬት ላይ ክሊም ማድረግ ተጀምረዋል ማለት ነው። እኔ ቢትኬት ይመርጫለሁ፣ እናንተ ባይቢት መምረጥ ትችላላችሁ። ያለው ነገር ተመሳሳይ ስለሆነ እዚ ላይ ቢትኬት ከሚትሎ ፊትለፊት ቀስት ነገር አለች እሷ ላይ ክሊክ ካደረጋችሁ በኋላ እዚ ላይ እንደምትመለከቱት ሁለት አማራጮች አሉ ኖ ክሬት ዋን የሚል እና የስ አይ ዱ የሚል አማራጮች አሉ። ከዚህ በፊት ቢትጌት ዋሌት ያላችሁ ሰዎች የስ አይ ዱ የሚለውን አማራጭ ትጠቀማላችሁ። ከዚህ በፊት ቢትጌት ዋሌት አካውንትን ያልከፈታችሁ ሰዎች ደግሞ ኖ ክሬት ዋን የምትሉ ላይ ክሊክ አድርጋችሁ አዲስ ቢትጌት ዋሌት አካውንትን ትከፍታላችሁ። ከዚህ በፊት እንዴት አድርጋችሁ ቢትጌት ዋሌትን መክፈት ነው የምትሉት የሰራሁላችሁ ቪዲዮ አለ እሱን መመልከት ትችላላችሁ። ቢትጌት ዋሌት የሌላችሁ እዚህ ላይ ደግሞ ከዚህ በፊት ያላችሁት የስ አይ ዱ የምትሉ ላይ ክሊክ አድርጋችሁ በቀላሉ ክሌም ማድረግ ትችላላችሁ። እዚህ ላይ እንደምትመለከቱት ክሌም ፓወስ ይላችኋል። አውሳችሁን አውጡ ነው የሚላችሁ። ቢትኬት ዲፖዚት ነው። ዲፖዚት የሚታደርጉበት ኤክስቼንጅ ቢትኬት ነው። ሶ እዚህ ላይ ሁለት ነገሮች ይጠይቃችኋል። አንደኛ ቢትኬት ዩአይዲ ነው። ሁለተኛ ደግሞ ዲፖዚት አድሬስ ነው። እነዚህን ሁለቱን ከየት እናገኛለን ልትሉ ትችላላችሁ። ቀጥታ ወደ ቢትጌት ዋሌት እንገባና ቢትጌት ዩአይዲ እና ዲፖዚት አድሬሱን ከዛ እናመጣለን ማለት ነው። ቀጥታ ወደ ቢትጌት ወይንም ደግሞ በባይ ቢቲም ክሌም አርጋችሁ ማውጣት የፈለጋችሁት ወደ ባይ ቢቲ ትገባላችሁ። ተመሳሳይ ነው ያለው ነገር ማለት ነው። ወደ ቢትጌት ዋሌት ከገባውኝ በኋላ እዚ ከታች ከሚመጡ አማራጮች መካከል አሴት የሚል መጨረሻ ላይ ያለችው አሴት የሚትሉ ላይ ክሊክ ታርጉታላችሁ። ባይ ቢቲ ላይ ደግሞ አድ ፈንድ የሚል አለ። እሱ ላይ ክሊክ ማለት ማለት ትችላላችሁ። አሴት ምትሎ ላይ ክሊክ ካደረጋችሁ በኋላ ዲፖዚት የሚል አማራጭ አለ ወይንም ደግሞ አድ ፈንድ የሚል አማራጭ አለ። ከዛ ዲፖዚት ምትሎ ላይ ክሊክ ካደረጋችሁ በኋላ ወይንም ደግሞ አድ ፈንድ ሲ ምትሎ ላይ ክሊክ ካደረጋችሁ በኋላ ዲፖዚት ክሪፕቶ የሚል አማራጭ አለ። ዲፖዚት ክሪፕቶ የሚትሎ ላይ ክሊክ ካደረጋችሁ በኋላ በጣም ቀላል ነው። የፓውስ አድሬሱን ለማግኘት ፓውስ ብላችሁ ሰርች ቦታ ላይ ሰርች ታደርጉታላችሁ። ከዛ ፓውስ ይመጣላችኋል። እሱ ላይ ክሊክ ካደረጋችሁ በኋላ አድሬሱን ከዚህ ኮፒ ማድረግ ትችላላችሁ። የማንን የፓውስ ዲፖዚት አድሬሱ ማለት ነው። ከዛ ዲፖዚት አድሬስ እንብትላለች ከፊት ለፊት ኮፒ የሚታደርጉበት ኦፕሽን አለው። እሷ ላይ ክሊክ አድርጋችሁ ኮፒ ታደርጉታላችሁ። ኮፒ ስታደርጉ ኮፒ አድርገዋል ይላችኋል። ኮፒ ካደረጋችሁ በኋላ ወዴት ትመለሳላችሁ? ወደ ዌብሳይቱ ወደ ፓውስ ዌብሳይት ትመለሳላችሁ። ከዛ ዲፖዚት አድሬሱ ላይ እሱን ታስገባላችሁ። ዲፖዚት አድሬሱን የፓውስ ዲፖዚት አድሬሱን ከቢትጌት ዋሌት ወይንም ደግሞ ከባይቢቲ ያመጣችሁትን ታስገባላችሁ። እዚህ ላይ እንደምትመለከቱት በዚህ መንገድ ለመሄድ ታስገቡታላችሁ። አድሬሱ ሲታስገቡ ግን ምንም አይነት የፊደል ለውጥ ልታመጡት አይገባም። ትክክለኛን ኮፒ አድርጋችሁ እዚህ ላይ ፔስት አድርጉት። ሁለተኛ የሚጠይቃችሁ ደግሞ ቢትጌት ዩአይዲ ነው። ቢትጌት ዩአይዲ ወይንም ደግሞ እናንተ ባይቢቲን ከመረጣችሁ ባይቢቲ ዩአይዲ ነው የሚጠይቃችሁ። ስለዚህ ተመሳሳይ ነው ያለው መስፈርት ማለት ነው። አሁንም ቀጥታ ወደ ትሄዳላችሁ፣ ወደ ቢትጌት ወይም ደግሞ ባይቢቲ ትገባላችሁ። እኔ ቢትጌት ላይ ነው ማሳያችሁ። አሁን ካለንበት ወደ ኋላ ትመለሳላችሁ፣ ወደ ቢትጌት የምትገቡበት አማራጭ ማለት ነው። ሆም ላይ ያላችሁ ነው ይሄን ነገር ማግኘት የምትችሉት ሆም ላይ ያላችሁ፣ እዚ ላይ የናንተ ፕሮፋይል አይከን ቢትኬት ዋሌታችሁ ፕሮፋይል አይከን ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው። ከዛ እዚ ላይ እንደምትመለከቱት ዩአይዲ የምትላለች ቁጥር ነገር አለች። እሷ ላይ ክሊክ አድርጋችሁ ኮፒ ታደርጉታላችሁ። እቺን ቁጥር ዩአይዲ የምትለው ቁጥሮች አሉ። እቺን ኮፒ ታደርጉታላችሁ። እዚ ላይ ደግሞ አካውንታችሁ ቬሪፋይ ሊደረግ ይገባል። እንዴ ኬዋይሲ ውን ቬሪፋይ መሆን አለበት ቬሪፋይድ ይለኛል እኔ። ስለዚህ ዩአይዲ ውን ኮፒ ካደረጋችሁ በኋላ አሁን ቀጥታ ወደ ዌብሳይቱ እንሄዳለን። ወደ ፓውስ ዌብሳይት እንገባለን። አሁንም እዚህ ላይ ምን ታደርጉታላችሁ ቢትጌት ዩአይዲ የምትሉ ላይ ጫን አድርጋችሁ ትይዙትና ፔስት ታደርጉታላችሁ። እነዚህን ሁለቱን ነገሮች ካስገባችሁ በኋላ ቢትጌት ዩአይዲ እና እንደዚህ ደግሞ ዲፖዚት አድሬሱን የፓውስ ዲፖዚት አድሬሱን ካስገባችሁ በኋላ ኮንቲኒው የምትሉ ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው። እዚህ ላይ ቢትጌት ዩአይዲ እዚህ ላይ ሴቭ አድርጎታል። ዲፖዚት አድሬሱ ደግሞ ነው እዚህ ላይ ሴቭ አድርጎታል። እዚህ ላይ ስህተት ካለው መቀየር ትችላላችሁ። ቼንጅ አድሬስ የሚትሉ ላይ ክሊክ አድርጋችሁ መቀየር ትችላላችሁ። ከዛ ኮንቲኒው የሚትሉ ላይ ክሊክ አድርጋችሁ ወደፊት መቀጠል ትችላላችሁ። እዚህ ፋይናል ስቴፕ ይላችኋል። ክሌም የምታደርጉበት ወይንም ደግሞ ፓውሳችሁን የሚታወጡበት የመጨረሻ ስቴፕ ላይ እንገኛለን ማለት ነው። ስለዚህ እኔ 6157.96 ፓውስ ቶክን ነው የተሰጠኝ። ስለዚህ ይህንን ክሌም ለማድረግ የመጨረሻ ፋይናል ስቴፕ ላይ ነው የሚገኘው። ስለዚህ ከተሳሳታችሁ ወደ ኋላ ተመለሳችሁ ድጋሜ ባክ ብላችሁ ማሙላት ትችላላችሁ። አሁን ለመጨረስ ግን ኮንፈርም የምትሉ ላይ ክሊክ አድርጋችሁ ኮንፈርም አድርጋችሁ ማገናኘት ክሌም ማድረግ ትችላላችሁ። እዚህ ላይ እንደምትመለከቱት ሃዝ ቢን ሰሌክትድ ደን ይላቸዋል። ስለዚህ ደን ሆኗል። ፓውስ ቶኪናችሁን ቢትጌት ዋሌት ላይ በዚህ መንገድ ማውጣት ትችላላችሁ። ስለዚህ ፓውስ ኮሚኒቲ ማግኘት ከፈለጋችሁ ፓውስ ኮሚኒቲ የምትሉ ላይ ክሊክ አድርጋችሁ ኮሚኒቲውን ማግኘት ትችላላችሁ። ለመጨረስ ደግሞ ፊኒሽ የምትሉ ላይ ክሊክ አድርጋችሁ በቀላሉ መጨረስ ትችላላችሁ ማለት ነው። እዚ ላይ እንደምትመለከቱት ቢትጌት ዩአይዲ እዚ ላይ ይገኛል። ዲፖዚት አድሬሱ እዚ ላይ ይገኛል። ዩር አሎኬሽን ይላል ምን ያክል እንደተሰጣችሁ እዚ ላይ ይገኛል። ቀደም እንደነገርኳችሁ 6500 የነበረው 3% ቆርጦ ተቆርጦብኝ 5973 ነው የቀረኝ ማለት ነው። ስለዚህ 3% ቱን ተቆርጦብኛል ማለት ነው። ስለዚህ በዚህ መንገድ በቀላሉ ዊዝድሮ ማድረግ ትችላላችሁ፣ ወይንም ደግሞ ክሌም አድርጋችሁ ማውጣት ትችላላችሁ። ከአሁን በኋላ ዲፖዚት ማድረግ ሲጀመር ቀጥታ ወደ ቢትጌት ዋሌታችሁ ይገባላችኋል ማለት ነው የፓውስ ቶክን። ከዛ በኋላ እንዴት አድርጋችሁ P2P ላይ መሸጥ ትችላላችሁ የሚለውን አጭር ቪዲዮ ሰራላችኋለሁ። ዊዝድሮ ኦፕሽኑ መቀየር ከፈለጋችሁ ደግሞ ቼንጅ ዊዝድሮ ሜቲድ የሚትላለች እሷን አማራጭ ላይ ክሊክ አድርጋችሁ ወደ ሌላ ኤክስቼንጅ መለወጥ ትችላላችሁ። እስካሁን ያሉት ሁለት ኤክስቼንጆች ናቸው። አንደኛ ባይቢት ሲሆን፣ ሁለተኛ ቢትኬት ነው። ቢትኬት ላይም ባይቢትም ላይ ያለው ተመሳሳይ ነው። ባይቢቲ ከሆነ ባይቢቲ ላይ ገብታችሁ በቀላሉ ፓውስ አድሬሱን ወይንም ደግሞ ዲፖዚት አድሬሱን ኮፒ አድርጋችሁ ፔስት ማድረግ ነው። ቀደም እንዳሳየኋችሁ ቢትኬት ላይ ማለት ነው፣ ተመሳሳይ ነው ያለው ነገር። በዚህ መንገድ በቀላሉ ቶኪናችሁን ማውጣት ትችላላችሁ። በዚህ ቪዲዮ እንደተጠቀማችሁበት አልጠራጠርም። ሌላ አዲስ መረጃ ሲኖር ወደ እናንተ የማቀርብላችሁ ይሆናል። በዛሬ ቪዲዮ ስለ ፓውስ ኤርድሮፕ ክሌም አደራረግ ወይንም ደግሞ እንዴት አድርጋችሁ የተሰጣችሁትን ቶኪን ማውጣት ትችላላችሁ የሚለውን ነገር በጭሩ አሳይቻችኋለሁ። እንደተጠቀማችሁበት አልጠራጠርም። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስኪምንገረኝ ቻራ ቆየን